ላይ ያለንበት ጊዜ እንኳን ተኝተን ሮጠን እንኳን ከባድ የሆነበት ጊዜ ነው። ሮጠን እንኳን ከባድ የሆነበት ጊዜ ነው። ኤአይ ስራችንን በሙሉ እየወሰደው ነው። ሰው አሁንም የመቀጠር ሜንታሊቲ ላይ ነው። እኔ ባለኝ ዜሮ ካፒታል፣ እኔ ባለኝ ምንም ነገር እንዴት ነው ገበያ ውስጥ በሲስተም ገብቼ የራሴን የሆነ ነገር የማስቀምጠው ነው። ዛሬ የምናነሳቸው አራት ነጥቦች ወሳኝ አራት ነጥቦች አሉ። ቤተሰብ ቤተሰብ ገብተናል። ፔሪ ነኝ። እንኳን ወደ እቤት በሰላም በፍቅር በጤና መጣችሁልኝ። ለፋሽን ለፋሽን ቢዝነስ ጥልቅ ፍቅር ካላችሁ ይሄ ትክክለኛ ቤት ነው። ትክክለኛ ቤት ነው። ውድ ቤተሰቦች ስለመጣችሁ አመሰግናለሁ። ለዚህ ቤት አዲስ የሆናችሁ ሰብሰብ ሰብስክራይብ ይደረግ፣ የምትወዱኝ ደግሞ በላይካችሁ ማረጋችሁን እንዳትረሱ። ዛሬ የምናነሳቸው አራት ነጥቦች ወሳኝ አራት ነጥቦች አሉ። የመጀመሪያው ነጥብ ደንበኛችሁን እንዴት ነው እየጠራችሁ ያላችሁት? የደንበኛ አጠራር መንገዳችሁ እንዴት ነው? ብዙ ሰዎች ዋጋ በመቀነስ ጥራቱን መጠበቀ ማቴሪያል በመጠቀም ሰዎችን በገፍ ወደ ራሷቸው መሰብሰብ ይፈልጋሉ። ብዙዎችም ያንን ሲያደርጉት ይስተዋላሉ። ችግሩ እነዛ የምትሰበስቧቸው ደንበኞች ሎያል አይደሉም፣ ታማኝ ደንበኞቻችሁ አይደሉም። ምክንያቱም በቺፕ ማቴሪያል ስለምትሰሩ፣ በጥራት ስለማትሰሩት የሰራችሁት የሰበሰባቸው ደንበኞች ቺፕ ናቸው፣ ርካሽ ፍለጋ የመጡ ሰዎች ናቸው እና ማቴሪያላችሁ ምናችሁ ምናችሁ እንደፈለጉትም አመርቂ ስለማይሆንላቸው መልሰው ሌላ ቦታ ትተዋችሁ ይሄዳሉ። ስለዚህ ዋጋ በመቀነስ ምናምን ላይ ፎከስ አታደርጉ። ደንበኛ ስትጠሩ በትክክለኛ መንገድ ጥሩ፣ የመጀመሪያው ጥሩ ማቴሪያል በመጠቀም ሁለተኛ የሚገባችሁን ትርፍ በማግኘት። ምክንያቱም የሚገባችሁን ዋጋ ካላገኛችሁ እናንተ ሱቃችሁን መዝጋታችሁ አይቀርም የሆነ ትልቅ ካፒታል ኖሮት ገበያውን ዋጋ አንዳንድ በጣም ሀብታሞች ምን ያደርጋሉ? በጣም ብዙ ጣቃ ጨርቆችን ኢምፖርት ያስደርጉና እናንተ የምትሰሩትን ስራ ኮፒ እያደረጉ ከእናንተ ሩብ እታች የሆነ ዋጋ በየመንገዱ ይሸጡታል። እናንተን ከገበያ ያስወጣል። እቺ ሲስተማቸው ነች። እናንተ ግን እንደዚህ አይነቱ ኮምፒቲሽን ቢገጥባችሁ የምታሸንፉበት መንገድ ምንድን ነው ሎያል ደንበኛ በማፍራት ሎያል ደንበኛ ደግሞ የምታፈሩት ዋጋ በመቀነስ በምናምን አይደለም አንደኛ ጥሩ ማቴሪያል በመጠቀም ሁለተኛ በጣም ጥሩ ስራ በመስራት ሶስተኛ እናንተ ታማኝ በመሆንና ከደንበኛችሁ ከደንበኞቹ ጋር የሚኖራችሁ ግንኙነት በጣም ምርጥ ሲሆን እነዛ ሰዎች በየትኛውም ሁኔታ አይደለም ጥሩ ሰርታችሁ ሚስቴክ እንኳን ቢፈጠር ከእናንተ የማሄዱ ታማኝና ሎያል ደንበኞችን ታፈራላችሁ ለእናንተ የቱ ነው የሚጠቅም ቺፑን ሰብስባችሁ የተሻለ ርካሽ ባገኘ ቁጥር የሚሮጠውን ነው የምትፈልጉት? ወይስ የእናንተን ጥራት፣ የእናንተን ቫልዩ፣ የእናንተን ታማኝነት ይዞ ጥብቅ ብሎ እንደ ሙጫ ሁል ጊዜ ከእናንተ ከናንተ ጋር የሚቀጥል ደንበኛ ነው የምትፈልጉት? ስለዚህ ደንበኛ የምትጠሩበትን መንገድ አስተካክሉ። ደንበኛ የምትጠሩበትን መንገድ አስተካክሉ። ሁለተኛ ሁለተኛው እራሳችሁን ከገበያው እንጂ ከሌሎች ዲዛይነሮች ጋር ከሌሎች ፋሽን ዲዛይነሮች ጋር አታወዳሉ። ከገበያው ማለት ገበያው ምን ይፈልጋል፣ እኔ ምን ያህል አቅም አለኝ፣ ገበያውን ሰብሬ ለመግባት ምን አይነት ሲስተሞችን ልጠቀም እንጂ የሆነ ፋሽን ዲዛይነር የሆነ ነገር ስለሰራ ወይኔ በቃ የማነስ ስሜት ያለመቻል ስሜት ከሆነው ዲዛይነር ጋር ደግሞ የሆነ ነገር በማወዳደር የሆነ ዲዛይነር ፋሽን ሾብ ስላዘጋጀ የሆነ ዲዛይነር ሜጋዚን ስላዘጋጀ የሆነ ዲዛይነር የሆነ ኦንላይን ሾፕ ስለከፈተ አይደለም። ዶን ኮምፔር ዮርሰልፍ ከሌሎች ዲዛይነሮች ጋር ኮምፒር ማድረግ ያለባችሁ ራሳችሁን፣ ኮምፒት ማድረግ ያለባችሁ ራሳችሁን፣ ማወዳደር ያለባችሁ ከገበያው ጋር። ለምሳሌ እኔ ያለኝን አቅም አቃል፣ ምን ማድረግ እንደምችል አቃል? ምን መግዛት እንደማልችል አቃል፣ እንደ ሌሎቹ ምን የማድረግ አቅም እንደሌለኝ አቃል። በተለይ ገንዘብ ስለሚገድበኝ በቃ ገንዘብ፣ አቅም፣ ካፒታል ስለሚገድበኝ ጤል ማደርገው ምንድነው? እኔ ባለኝ አቅም እኔ ባለኝ ዜሮ ካፒታል እኔ ባለኝ ምንም ነገር እንዴት ነው ገበያ ውስጥ በሲስተም ገብቼ የራሴን የሆነ ነገር እማስቀምጠው ነው? ኤክስኪዩዝ ማድረግ ማቆም። ይሄ ስለሌለኝ ነው እንጂ እንደ ከሌ ኖ ዌይ። ማንንም ራሳችሁን ከማንም ጋር ብታወዳድሩ ከእናንተም የሚያንስ ከእናንተም የሚበልጥ ሰው ሁሌም አለ በህይወት ውስጥ በስራም ዓለም ብቻ አይደለም። ከእኔ የሚበልጥ በጣም ብዙ ሰው አለ፣ ከእኔ የሚያንስ ብዙ ሰው አለ። ስለዚህ ኮምፔር ማድረግ ካላቆማችሁ በስራችሁም ፍሬያማ አትሆኑ፣ ደስታንም ታጣላችሁ። ሁልጊዜ አማራሪ ነው የምትሆኑት። የሌሎቹን እያያችሁ እናንተ የሌላችሁን ጎዶሎ ነገር ማየት ትጀምራላችሁ። እናንተ የሌላችሁን ጎዶሎ ነገር ከምታዩ ይልቅ ባላችሁ ነገር እንዴት ገንዘብ እርን ማድረግ ትችላላችሁ፣ ባላችሁ ነገር እንዴት ወደ ቢዝነስ መቀየር ትችላላችሁ፣ ባላችሁ ነገር ከገበያው ጋር እንዴት ራሳችሁን ማመቻቸች ትችላላችሁ የሚለው ነገር ትልቅ ጥበብ ይፈልጋል። ስለዚህ ከሌሎች ሰዎች ጋር የምታወዳድሩበትን መንገድ አቁም። እኔ ምን እኔ አሁን ባለሁበት ባለሁበት ሌበል ከሳራ መሀመድ ጋር እስቲ ያስቡት ራሴን ኮምፒት፣ በእውቀትም አንደራረስም በገንዘብ ካፒታል አንደራረስም። የራሳቸው እስኩል ያላቸው የራሳቸው ስማቸው በደንብ የተከሉ ናቸው። ኦኬ፣ እኔ እንደ ኔክስት ፋሽን መሆን ስላልቻልኩ እኛኛኝ ማለት አለብኝ እንዴት ነው እኔ ባለኝ አቅም እኔ ባለኝ የእውቀት ሌብል እኔ ባለኝ ካፒታል እኔ ባለኝ ነገር እንዴት ነው ገበያ ውስጥ ራሴን ቀስ በቀስ እያደረኩ ማስረግ የምችለው? ጥበቡ ያ ነው። ከየትኛውም ሰው ጋር ምክንያቱም፣ ከሰዎች ጋር ስታወዳድሩ ራሳችሁን የማይሆን ስህተት ውስጥ ነው የምትገቡት። ከገበያው ጋር ግን ገበያው እንዴት ነው እየሄደ ያለው? ኦኬ ሌሎች ሰዎች እንዴት ነው ገበያ ውስጥ እየገቡ ያሉት? እኔ ምን አይነት ሜቶድ ልጠቀም? ሌሎቹ ዋጋ በመቀነስ ከሆነ እየገቡ ያሉት እኔ በምን ልጠቀም እንዴት ራሴን ፕሮሞት ላል? ምክንያቱም ብዙ ካፒታል የለኝም፣ እንዴት አድርጌ ነው ደንበኞች መሰብሰብ የምችለው የሚለውን ነገር በደንብ ማጥናት ይፈልጋል። ስለዚህ ብዙ ራሳችሁን ዙሪያችሁ ካሉ እንዲሁም ከምታውቋቸው ትልልቅ የፋሽን ዲዛይን ቢዝነስ ላይ ካሉ ሰዎች ጋር ራሳችሁን ከምታወዳደሩ ይልቅ ገበያው ላይ በደንብ ፎከስ አድርጉ። ከእናንተ አቅም ጋር ምን መስራት ትችላላችሁ? እነዛ ሰዎች ያልዳሰሱት እኮ ቦታ አለ። እነዛ ለምሳሌ ለግዠሪ የሆኑ ነገር ቢሰሩት ከሆነ እናንተ ምን አይነት ቦታ ላይ ሞር ትኩረት ብታደርጉ እናንተ የምትፈልጉት ቦታ ላይ አቅምላችሁ ዲቨሎፕ እስኪሆን ድረስ ምን ማድረግ ትችላላችሁ? ትልቁ ጥበብ ትልቁ ጥበብ። ስለዚህ እሱን ነገር ቼክ አደርጉ ራሳችሁ ከገበያው ጋር እንጂ፣ ፈጽሞ አጠገባችሁ ካሉ ወይም ደግሞ ከምታውቋቸው ፋሽን ዲዛይነሮች ጋር ራሳችሁን አታወዳሉ። እናንተ እናንተ ናችሁ። ፔሪ ፔሪ ነች። ሌሎችም ሰዎች እንደዛ ባላችሁ አቅም ምን ሰርታችኋል? እግዚአብሔር የሚጠይቃችሁ እኮ ምን አድርገሃል እንጂ ካደረጉት ጋር የተወዳደራችሁትን አይደለም። እናንተ ማድረግ ያለባችሁን እስከ ጥግ መሄድ ነው። እናንተን ከተጠያቂነት የሚያድ ነው። ሁለተኛ፣ በጣም ብዙዎቻችን የምንጠቃበት ሱስ ወይም ደግሞ በጣም መጥፎ ችግር ጀምሮ የማቋረጥ ችግር የሆነ ነገር መስራት ጀምሮ ማቁ፣ ሶሻል ሚዲያ መፖስት ጀምሮ ማቁ፣ የሆነ ነገር መጻፍ ጀምሮ ማቁ፣ የሆነ ነገር ስኬች ማድረግ ጀምሮ ማቁ ይሁን። መጀመር መጨረስ የሚባል ነገር የለም። የሆነ ነገር ጀምራችሁ ማቁ፣ ኤክስኪውዝ መፍጠር ብቻ። ይሄ ችግር የእናንተ ብቻ አይደለም። እኔ በጣም ብዙ ጊዜ የምጠቃበት ችግር ነበር። ባይዘው ይሄንን ችግር ለማለፍ ይሄንን ልማድ ለማለፍ የመጀመሪያው ራሳችሁን ለብቻችሁ እስካን አድርጉ ምንድነው ያላችሁ ብርቱ ጎን? ምንድነው ያላችሁ ደካማ ጎን? ከራሳችሁ ጋር በደንብ በደንብ በደንብ ተነጋገሩ። ምን አይነት ማንነት እንዳላችሁ በደንብ አጥሩ። ችግራችሁን ካገኛችሁት በኋላ ይሄንን ይሄ ጀምሮ የማቆም ልማዳችሁ ልታቆሙ ልትተዉት የምትችሉበት በአንድ ነገር ብቻ ነው ቢዲሲፕሊን በመሆን ብቻ። እልህ በመጋባት ሶሻል ሚዲያ መፖስት ካለባችሁ፣ በሳምንት ሶስት ቀን ተጋግጣችሁ ፖስቱት። ሰበብ የለም ምክንያት የለም። ወገቤን አሳከከኝ የለም፣ አመመኝ ደከመኝ የለም። በየትኛው መንገድ ለራሳችሁ ለገባችሁት ቃል ታማኝ መሆን ጀምሩ። በትንሹ በትንሹ እያደረጋችሁ ራሳችሁን አለማምዱ። በጣም የብዙዎች ችግር ጀምሮ መጨረስ አለመቻል። ቲክቶክ ጀምረሻል አዎ ፖስት ታረግ ያለሽ አረግ ነበር፣ አቁም ያለሁ። እንደዚህ ጀምረሻል አዎ፣ እንደዚህ አረግ ነበር፣ አቁም ያለሁ። ዲዛይን መማር ጀምሬ ነበር አዎ፣ ይሄ ስለተፈጠረ አቁም ያለሁ። ለማቆም እኮ በጣም ብዙ በቂ ምክንያት አለን ሁላችንም፣ ለማቆም እኔም ለማቆም በጣም ብዙ ምክንያት አለኝ። ላለማቆም ግን አንድ ምክንያት ነው ያለኝ። ቢዲስፕሊን ለራስህ ታማኝ ሁን፣ ለራስሽ ታማኝ ሁኝ። ያንን ነገር በተደጋጋሚ ለራስህ ቃል በገባኸው መሰረት፣ ለራስህ ፕሮግራም ባደረግከው መሰረት በሰራህ ቁጥር ዲስፕሊን እየሆንክ ጀምሮ የመጨረስ ልማድህን እያዳበርክ ትሄዳለህ። ስኬት እኔ ነው እየመጣም የሚመጣው መንገዱ እየተጠረገ የሚመጣው ሁልጊዜም ልንገራችሁ፣ በስራም ህይወት፣ በምንም ህይወት ጀምሮ የማቆም ልማድ ካላችሁ እመኑኝ የትም አትደርሱ። ጀምረሻል ቲክቶክ ሁሱች ዩቲዩብ ጀምረሻል ሁሱች የሆነ ነገር ጀምረሻል። መጽሐፍ ጨርሹ። የሆነ ነገር ልብስ መቁረጥ ጀምረሻል፣ ጨርሹ። መጨረስ በራሱ የሚሰጣችሁ ሌላ ደስታ አለ። ልማድ እንደ ቀልድ የምታዩት ልማድ አይደለም ጀምሮ አለመጨረስን ስለዚህ በጣም በጣም ብዙ ነገሮች ድሮ ግጥም ጽፋለው አቆማለሁ የሆነ ነገር ጀምሬና አቆማሉ አሁን ግን ለራሴ በማለማመድ ራሴን ዲስፕሊን በማድረግ የሆነ የምፈልገውን ነገር አደርጋለሁ ብዬ ካሰብ ኮንሲስተንሲ ተከታታይነት፣ ቀጣይነት ባለው ነገር ራሴን እየተመራው ለራሴ ታማኝ በመሆን ሁልጊዜ የማደርጋቸውን ነገሮች አደርጋለሁ። ስለሚመቸኝ አይደለም፣ እንቅልፍ ስለማያምረኝ አይደለም፣ ኤዲት ማድረግ ስለማይከብደኝ አይደለም። ያመኛል፣ ሊደክመኛል፣ ታይም የለኝም፣ አዎ። ግን ኤክስኪውዝ አላቀርብም። ለዛ ነው። ሰበበኛ ከሆናችሁ የትም አትደርሱ። ምክንያቱም ሁልጊዜ ላለመጨረስ ብዙ ምክንያት አለ። ይህንን በደንብ በደንብ ልታጤኑ የሚገባው ሌላኛውና አራተኛው በጣም በጣም ጥልቁ ነገር ማንም ማንም ለናንተ አይኖር። ማንም ለናንተ አይቆምም። ኦኬ፣ የተመቻቸ ነገር እየጠበቃችሁ የሆነ ነገር እስኪሆንላችሁ እየጠበቃችሁ የሆነ ፋሚሊ የሆነ ነገር እስኪያደርግላችሁ የምጠብቁ ከሆነ የሆነ ነገር የሆነ ነገር ሰው እስኪ ፈጥርላችሁ የምጠብቁ ከሆነ አትንቀሳቀሱም። ካላችሁበት ቦታ አንድ ነገር ልንገራችሁ፣ ስኬታማ መሆን የምትፈልጉ ከሆነ ማደግ የምትፈልጉ ከሆነ ጭንቅላታችሁን ማንም ሰው እንደሌላችሁ አሳምኑት። ያኔ ያለ የሌለ ፓወራችሁን ያለ የሌለ ነገራችሁን በሙሉ ተጠቅማችሁ ነው እምትገፉት። አማራጭ የላችሁ። እናት ያለች አባት ያለች እንትና ገንዘብ ይልክልኛል እንትና በዚህ ይመጣልኛል የሚል ኤክስኪውዝ አይኖርም። ማንም እንደሌላችሁ ማመን ስትጀምሩ እናንተ በራሳችሁ መቆም ከእግዚአብሔር ጋር ከፈጣሪያችሁ ጋር ራሳችሁን ማቆም ትጀምራላችሁ። በዚህ ሰዓት ማንም ለእናንተ አይኖርም። እመኑ። ማንም እኔ እንኳን ይሄ እናንተ እንድታውቁ እንድትበረ እንድትበረቱ እምጠራዋለች ለማገዝ እንኳን ሃሳብ ሼር ለማድረግ እንኳን ሞራል እሚኖረኝ ለሚጥሩ ሰዎች እንጂ ለተኙ ሰዎች አይደለም። ቁጭ ብለው በዚህ ወገቤን በዚህ ወይ ለሚሉ ሰዎች ጭራሽ አዘኔታ አይለኝም። እውነቴን ነው የምላችሁ። ለምን ተጋግጬ አፈር ግጬ የደረስኩበትን ነገር ሌዚ ለሆኑ ይሄ መስራት ለማይፈልጉ ደካማ ለሆኑ ዘላለም ሰበብ ለማያጡ ሰዎች ለምንድን ነው ጊዜን ጊዜዬን ወስት የማደርገው? ውድ እኮ ነው የኔ ታይም። ግን የሚጥር ሰው ስታዩ የሚበረታ ሰው ስታዩ ማንም እንደሌለው ከእግዚአብሔር ጋር ሙጥኝ ብሎ ወደፊት ለመሄድ የሚጥር ሰው ስታዩ ነው ለማገዝ እንኳን የምትጣጣሩ። ባዘወይ አንድ ነገር ልንገራችሁ፣ አሁን ላይ ያለንበት ጊዜ እንኳን ተኝተን ሮጠን እንኳን ከባድ የሆነበት ጊዜ ነው። ሮጠን እንኳን ከባድ የሆነበት ጊዜ ነው። ኤአይ ስራችንን በሙሉ እየወሰደው ነው። ሰው አሁንም የመቀጠር ሜንታሊቲ ላይ ነው። ሰው ስራ የመፍጠር ሜንታሊቲ ላይ አይደለም። ንቁ። አሁን በዚህ ሰዓት ላይ ኢትዮጵያ ውስጥ ይሄ ነገር እስኪመጣ ጊዜ ይፈጃል አትበሉ። አንድ አፕሊኬሽን ጎግል ፕሌይ ላይ ከተጫነ ያ አፕሊኬሽን የእናንተን ስራ በሙሉ መውሰድ ይችላል። አሁንም ተኝታችኋል። አሁንም ሰበብ ነው የምትፈጥሩት። አሁንም ሰዎች መጥተው የሆነ ነገር እንዲያደርጉላችሁ ነው የምትፈልጉት። የሆነ ሰው መጥቶ ቆይ ዲዛይነር ከሆን ለመሆንም አላማ ካላችሁ፣ በተለይ እኔ ክፍል ሀገር ላላችሁ አይደለም፣ በተለይ አዲስ አበባ ላይ ሆናችሁ ተንቀሳቀሳችሁ ነገሮችን ማጣራት የምትችሉ በጣም ብዙ ሰዎች አሉ። እንደ ሀገር ብዙዎቻችን ለዚህ አይነት እድሎችን ላናገኝ እንችላለን። ለዛ ነው ሀሳብ ሼር የምንደራረገው፣ አይደለ ደህን ማንቀላፋት የሆነ ነገር ሰበብ በዚህ እንትን ብሎ እንደዚህ ሆኜ ሰበብን ግደሉት። በቃ በዚህ ሰዓት እሮጣችሁም ከባድ የሆነ ነው ኑሮ። ይሄ አይ እያንዳንዱ ስራችንን እየነጠቀን በዲዛይን ዓለም ውስጥ ገብቷል። በጨርቅ አመራረት ውስጥ ገብቷል። እኛ በአንድ ሲንጀር የምንሰፋው ነገር እነሱ አስር ሺህ ያመርቱበታል። ባለ ህይወታችሁ የበለጠ እየከበደ ነው የሚመጣው። እንዴት ነው አዳፕት የምታደርጉት እየመጣ ካለው ነገር ጋር? አሁን ላይ በዚህ ሰዓት የእውነት ነው የምላችሁ ሶሻል ሚዲያ ላይ የተጠቀማችሁ ፖስት ማታረጉ ኦንላይን ሾፖች ላይ የማትሳተፉ ከሆነ በጣም ከባድ እየሆነባችሁ ነው የሚመጣው ቢዝነስ በዚህ ሰዓት ላይ እንደ ድሮ የግድ ሱቅ ተገር አይቶ የሆነ ነገር አድርጎ በጣም ምናምን አድርጎ መስራት የሚጠበቅበት ጊዜ ላይ ብቻ አይደለም ያለ ነው። ኮምፒት ማድረግ አለብን ከገበያው ጋር። እንዴት ነው ሶሻል ሚዲያ እየተሰራ ያለው? ሶሻል ሚዲያ ላይ ፕሊስ ተንቀሳቀሱ። ኦንላይን ሾፖች ላይ ምናምን ተንቀሳቀሱ። ጊዜው የኤአይ ነው። ጊዜው የቴክኖሎጂ ነው። እናንተ ከተኛችሁ መጥቶ የሚቀሰቀሳችሁ ሰው አታገኙ። እነዚህ አራት ነገሮች እንደ እህት ተጠቀሙበት። ወደ ተግባር ቀይሩት። ራሳችሁን አሳድጉበት። ያለበለዚያ ማንም መቶ መጥቶ የእናንተን ኑሮ አይኖርላችሁ። ማንም መጥቶ የእናንተን ችግር አይጋፈጥላችሁም። ለራሳችሁ መቆም ልመዱ። ይሄ የተቀጣሪነት፣ ይሄ የሰበብ ሜንታሊቲ ካላችሁ አስወግዱት። ይሄ ስራ ለፋሽን ዲዛይነሮች ብቻ አይደለም፣ ለሌላም ስራ ውስጥ ላላችሁ ሰዎች አቁሙት ያንን ሜንታሊቲ። ማንም የለሽም፣ ማንም የለም እግዚአብሔርና አንተ እግዚአብሔርና አንቺ ብቻ ነው ያላችሁት። እስከምን ድረስ ትሄዳላችሁ? ሰበብ እንትታችሁ፣ ምክንያት መደርደር እንትታችሁ። ለኔ ማንም የለኝም ከፈጣሪ ውጪ። አሁን እንዴት ተጋግጬ እዚህ ቦታ ልሁን። አንዳንዶቻችን እኮ ብዙ ነገር ኖሮን ማሽን ኖሮን ስንት ነገር ኖሮን ቤት ለጥ ብለን የሆነ ሰው መጥቶ ቀስቅሶ እንዲያነሳን እንፈልጋለን። ይሄ በጣም ከባድ ሜንታሊቲ ነው። ኦኬ እነዚህን አራት ነገሮች በደንብ ተጠቀሙበት፣ ህይወታችሁን ቀይሩ። ይህንን ስነግራችሁ ነው። ባይ ዘ ወይ የሆነ ሰው ስኬታማ ለመባል ሀብታም መሆን አይጠበቅበትም። ስኬት ማለት ትፈልጉት የነበረውን ነገር አቺቭ ማድረግ ማለት ነው። ማግባት ትፈልጊ ነበር፣ አግብተሻል፣ ስኬታማ ነሽ። መውለድ ትፈልጊ ነበር፣ ወልደሻል፣ ስኬታማ ነሽ። መስራት ትፈልጊ የነበረውን ነገር እየሰራሽ ነው፣ ስኬታማ ነሽ። ማድረግ የምትፈልጊውን ነገር ያለምንም ከልካይ እያደረግሽ ነው፣ ስኬታማ ነሽ። ስኬት ሀብት መደርደር የብዙ ፋብሪካዎች ባለቤት መሆን በመቶ ቢሊዮን ሰው መጨብጨብ አይደለም። ስኬት ማለት የሆነ ሰዓት ትፈልግ የነበረውን ነገር አቺቭ ማድረግ መቻል። ሁልጊዜም ደግሞ የሰው ልጅ ፍላጎት አያልቅም፣ የሆነ ነገር ይጨምራል። እኔ ስኬታማነሽ ወይ ካላችሁኝ፣ አዎ፣ በደንብ የምወዳውን የምፈልገውን ስራ እየሰራሁ የሆነ ሰዓት አቺቭ ማድረግ እፈልጋቸው የነበሩ ነገሮች አቺቭ አድርጌያለሁ። ሀብት አለሽ ወይ ይመጣል። እኔ ደህና እኔ ጤና፣ እናንተ ደህና። ስለዚህ እነዚህን አራት ነገሮች በደንብ በደንብ ተጠቀሙበት ወደ ውስጥ በደንብ ቤተሰቦች እንግዲህ እንደሚጠቅማችሁ እንደሚረዳችሁ ተስፋ አደርጋለሁኝ። እስኪ ያገኛችሁበትን ትምህርት ያገኛችሁበትን ነገር ኮመንት ላይ በደንብ አስፍሩልኝ። ምክንያቱም እናንተ ኔክስት ለምሰራው ቪዲዮ ደግሞ የበለጠ ነገር እንዳስብና ምን ልስጣቸው ምን ባግዛቸው ይረዳል የሚለውን ነገር እንዳስብበት በደንብ ይረዳኛል። የኔ ውድ ቤተሰቦች በሌላ ጠቃሚ ቪዲዮ እስከምንገናኝ አመሰግናለሁ።